በዓለማችን ጨለማ በሆኑ ማዕዘናቶች ውስጥ የተረሱ የሴቶች ድምፅ፣ ሴቶች በእስር ቤቶች ውስጥ ተዘግተው መኖርን እንጂ ፍትህ የዕለት ተዕለት ትግላቸው ሆኗል። ከግብፅ በረሃማ በሆነው ምድር አልካናታ መጸዳጃ ቤትን በባልዲ በተኩበት እስከ ማዳጋስካር ኖኒሞይ እስረኞች እግራቸውን እርስ በርሳቸው አጠላልፈው መተኛት እስካለባቸው ድረስ፣ እነዚህ እስር ቤቶች ከቅጣት በላይ ናቸው። በሕይወት ያሉ ቅዠቶች በአፍሪካ የሴቶች እስር ቤት መታሰር በምድር ላይ ሲኦል ተደርጎ ይወሰዳል። ለአስር ሰዎች ታስበው በተዘጋጀ ክፍል ውስጥ ሰባ ሰዎች ሞልቶ እንደታጨቀ አስቡት። ከመጠን በላይ መጨናነቅ በጣም የከፋ ከመሆኑ የተነሳ እንደ ሳምባ ነቀርሳ ያሉ በሽታዎች ያለ ቁጥጥር ይስፋፋሉ። በደቡብ አፍሪካ ፓለስሞር ውስጥ ደግሞ የወሮበሎች ቡድን ጥቃት ሲነግስ በሱዳን ኦምዱርማን ውስጥ ደግሞ ማሰቃየት ዝምታን ያስገድዳል። እነዚህ ሴቶች ከባድ ወንጀለኞች አይደሉም። ብዙዎቹ እናቶች፣ የደህንነት ሰለባዎች ወይም እንደ ማሊ ቡሊ ውስጥ ያሉ ጽንስ ማስወረድ በመሳሰሉት ወንጀሎች የተቀጡ ናቸው። ከነዚህ በሮች በስተጀርባ ክብር እየደበዘዘ ይሄዳል። የተመጣጠነ የምግብ እጥረት አይታሰብም። ጭካኔው ፍጹም ወሰን የለውም። ይህ በኮንጎ ማካላ እስር ቤት ውስጥ ለአንድ አፍታ የነጻነትን ጊዜ መስረቅ ወደ ብዙዎች ላይ ጥቃት የሚመራ ዓለም ነው። በደቡብ ሱዳን ጁባ ውስጥ እንዳለው ንጹሃን ህጻናት ልጆች እስረኞች ወላጆቻቸው ጋር አብረ የሚኖሩበት ዓለም ነው። ይህ በጣም ገዳይ እና አደገኛ ከሆኑ አስር የአፍሪካ እስር ቤቶች ታሪክ ነው። በጣም አስፈሪ ቦታዎች በከፋ የቅዠት ጊዜዎች እንኳን መጎብኘት የማይፈልጓቸው አስር የአፍሪካ አሰቃቂ እስር ቤቶች ሰላም ውድ የሐበንአብ ክሮኒክልስ ቤተሰቦቻችንና ተከታዮቻችን እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ እየጋበዝን ቪዲዮውን ላይክ ቻናሉን ሰብስክራይብ እንድታደርጉልን እንዲሁም ይህንን ቪዲዮ ለወዳጅ ዘመዶ እንድታጋሩልን በትህትና እንጠይቃለን። እስከ ቪዲዮ መጨረሻ ድረስ አብረውን ይቆዩ። አስረኛ የማዕከላ ማዕከላዊ እስር ቤቶች የሴቶች ክፍል ዲሞክራሲ ሪፐብሊክ ኮንጎ በኪንሻሳ የሚገኘው የማካላ ማዕከላዊ እስር ቤት 1500 እስረኞችን ለማስተናገድ ተገንብቷል። ዛሬ ከ15000 በላይ ሰዎችን የያዘ ሲሆን ይህም በአፍሪካ ውስጥ በጣም ከተጨናነቁ እስር ቤቶች አንዱ አድርጎታል። በሴቶች ክፍል ውስጥ ያለው ሁኔታ ከአስከፊ በላይ ነው። ሴቶች በጣም ጥቂት ለሆኑ ሰዎች በተዘጋጁ ጠባብ ክፍሎች ውስጥ ታጉረዋል። ንጽህና ውስን፣ ንጹህ ውሃና በቂ ያልሆነ የንጽህና አጠባበቅ ባለበት ሁኔታ የማያቋርጥ በሽታ ፈተና ነው። የህክምና እንክብካቤ እምብዛም ስለሆነ ብዙ እስረኞች ለበሽታ ተጋላጭ ናቸው። በሴፕቴምበር 2024 እስር ቤቱ አስከፊ የሆነ ክስተት የተከሰተበት ቦታ ሆነ። አንድ የማምለጥ ሙከራ ቁጥጥር ወዳጣ ሁከት አመራ። በሁከቱ ወቅትም የታጠቁ ግለሰቦች ወደ ሴቶች ክፍል ገቡ። በዚያም ከሁለት መቶ በላይ ሴቶች በሁከቱ መካከል ጾታዊ ጥቃት መደፈር ተፈጸመባቸው አሳዛኙ ክስተት ቢያንስ 129 ሰዎች ሕይወታቸውም አልፏል። አንዳንዶቹ በግጭቱ ሲገደሉ፣ ሌሎቹ ደግሞ በግር በመረጋገጥ ህይወታቸው አልፏል። ክስተቱ በማካላ ውስጥ ከፍተኛ የደህንነት ቁጥጥርና የድጋፍ እጦትን አጉልቶ አሳይቷል። በዚህ ሁከትና ብጥብጥ ውስጥ የተረፉት አነስተኛ የአእምሮ ጤና አገልግሎት ወይም ፍትህ ባለበት ሁኔታ ከፍተኛ የስሜት ቀውስ ውስጥ አልፈዋል። በዓለም አቀፉ ማህበረሰብ ክስተቱን አውግዞ በአስቸኳይ ማሻሻያ እንዲደረግም ጠይቋል። ዘጠነኛ ፖልስሞር እስር ቤት የሴቶች ክፍል በደቡብ አፍሪካ። በቶካይ ኬፕታውን የሚገኘው ፖልስሞር እስር ቤት በደቡብ አፍሪካ ውስጥ በጣም ከሚታወቁት ከፍተኛ የደህንነት ተቋማት አንዱ ነው። የእስር ቤቱ የሴቶች ክፍል በተለይ በከባድ ሁኔታዎችና ስልታዊ በሆኑ ጉድለቶች ይታወቃል። ከመጠን በላይ መጨናነቅ የማያቋረጥ ችግር ሲሆን እስረኞችን መያዝ ከሚችሉበት አቅም በላይ የሆኑ ክፍሎች ውስጥ ተጨናንቀዋል። ይህ መጨናነቅም በሽታዎችን በፍጥነት የሚዛመቱበት ሁኔታና የንጽህና አጠባበቅ ተቋማት ብዙውን ጊዜ በቂ ያልሆኑ ወይ ደግሞ የማይኖሩበት አካባቢን ይፈጥራል። ለአብዛኛዎቹ የታሰሩ ሴቶች አመፅ የዕለት ተዕለት እውነታ ነው። የወሮበሎች ቡድን እንቅስቃሴ በእስር ቤት ግድግዳዎች ውስጥ ብዙ ጊዜ የተለመደ ነው። ማስፈራራት፣ ማጭበርበርና አካላዊ ጥቃቶችም ይደርሳሉ። ብዙ እስረኞች ያለማቋረጥ የበቀል ወይም የታለመ ጥቃት ይደርስብናል ብለው በመፍራት ዝምታ፣ አለመተማመን የሰፈነበት ባህል እንዲፈጠር አድርጎታል። የጤና እንክብካቤ በፖልስሞር ውስጥ ሌላኛው ወሳኝ ውድቀት ነው። የሕክምና እንክብካቤ ውስንና ወጥነት የሌለው ነው። ይህም ብዙ እስረኞች ለረጅም ጊዜ የሚቆዩ በሽታዎችን ወይም ኃይለኛ ግጭት የደረሰባቸው ጉዳቶች ያለ ሕክምና እንዲቆዩ ይደረጋሉ። ቸልተኝነት የተለመደ ሲሆን፣ ግለሰቦች ብዙውን ጊዜ በጤናቸው እያሽቆለቆለ እንዲሰቃዩ ይደረጋሉ። ስምንተኛ ሉዜራ የሴቶች እስር ቤት በኡጋንዳ። በኡጋንዳ ካምፓላ የሚገኘው ሉዜራ የሴቶች እስር ቤት በከባድ ሁኔታዎችና ሰብአዊ መብቶች በጎደለው እስረኞች አያያዝ ይታወቃል። ሁለቱም ጠባቂዎችና የእስር ቤት ጓዶች አካላዊና ስነልቦናዊ ጥቃት ያደርሳሉ ተብሎ የተነገረ ሲሆን፣ ይህም ጠላትነት የሰፈነበትና ደህንነቱ ያልተጠበቀ አካባቢም ፈጥሯል። በመጀመሪያ 1700 እስረኞችን ለማስተናገድ የተነደፈው ተቋሙ አሁን ከ8000 በላይ የሆኑ እስረኞችን ይዟል። ይህም ከፍተኛ መጨናነቅን አስከትሏል። ይህ መጨናነቅ እንደ ሳምባ ነቀርሳ ያሉ ተላላፊ በሽታዎችን መስፋፋት አባብሷል። በቂ የጤና እንክብካቤ ማግኘት ፈጽሞ የማይቻል ነው። የተመጣጠነ ምግብ እጥረት ሌላው አሳሳቢ ጉዳይ ሲሆን ብዙ እስረኞች በቂ ያልሆነና ጥራት የሌለው ምግቦችን በመመገብ ይሰቃያሉ። በንጽህና ጉድለትና በተጨናነቁ ክፍሎች ምክንያት ወረርሽኞች በእስር ቤቱ ውስጥ በተደጋጋሚ ይከሰታሉ። እነዚህ ሁኔታዎች ለእስረኞቹ ክብር ወይም መሰረታዊ የሰብአዊ መብቶች ምንም አይነት ግምት ሳይሰጥ በየቀኑ መኖርን ትግል ያደርጉታል። ሰባተኛ ላንጋታ የሴቶች እስር ቤት ኬንያ። በኬንያ የሚገኘው ላንጋታ የሴቶች እስር ቤት በከፍተኛ መጨናነቅና ሰብአዊነት በጎደሉ የእስረኞች አያያዝ ይታወቃል። በመጀመሪያ በጣም ጥቂት ለሆኑ ግለሰቦች የተነደፈው ክፍሎች አሁን በአንድ ጊዜ ከሰባ እስከ 80 የሚደርሱ ሴቶች ታጉረው የሚገኙበት ሲሆን ይህም ከፍተኛ ጭንቀትና ጤናማ ያልሆነ የኑሮ ሁኔታን ይፈጥራል። ሪፖርቶች በጠባቂዎች እና በጸጥታ ኃይሎች ከፍተኛ በደል እንደሚፈጸም ያመለክታሉ። አካላዊ ጥቃት፣ የቃል ትንኮሳ እና ማስፈራራት የተለመዱ ሲሆን ብዙ እስረኞች የስሜት ቀውስ ውስጥ እንዲገቡና መፍትሄ ለመፈለግም አቅም እንዳይኖራቸው ያደርጋል። በላንጋታ ውስጥ መሰረታዊ ፍላጎቶች እምብዛም ናቸው። የጤና እንክብካቤ ፈጽሞ የማይገኝ በመሆኑ እስረኞች ያለ ተገቢ ሕክምና በበሽታ እንዲሰቃዩ ይደረጋሉ። የተመጣጠነ ምግብ እጥረት ሌላው ትልቅ ችግር ሲሆን፣ በቂ ያልሆነና ጥራት የሌለው ምግብ ለተስፋፋ ረሃብና ለጤና መበላሸት እጅግ አስተዋጽኦ ያደርጋሉ። ስድስተኛ አልካትና የሴቶች እስር ቤት ግብፅ። አልካትና የሴቶች እስር ቤት ብዙውን ጊዜ የባልዲ እስር ቤት ተብሎ የሚጠራው ሲሆን በአስከፊ የኑሮ ሁኔታ ይታወቃል። በበረሃማ አካባቢ የሚገኘው እስር ቤቱ እስረኞችን የመጠጥ ውሃና ተገቢ ንጽህና አጠባበቅ ያሉ መሰረታዊ ፍላጎቶችን ያሳጣል። መታጠቢያ ቤቶች በሌሉበት እስረኞች ባልዲዎችን እንደ መጸዳጃ ቤት እንዲጠቀሙ ይገደዳሉ። ይህም ሰብዓዊነት የጎደለው ሁኔታ ያባብሰዋል። እስር ቤቶቹ ግድግዳ ውስጥ መጨናነቅ በሰፊው የተስፋፋ ሲሆን ሰላሳ እስረኞችን ለመያዝ የተነደፈው ክፍሉ አሁን ላይ እስከ ዘጠና አምስት ሴቶች የሚይዙ በመሆናቸው ደካማ የአየር ዝውውር እና ጤናማ ያልሆነ የኑሮ አካባቢን ይፈጥራል። ተገቢ የንጽህና አጠባበቅ እጦት ከፍተኛ ደስ የማይል ሽታ እንዲስፋፋ ያደርጋል። ይህም በእስር ቤት ውስጥ ያለውን የሥነ ልቦና ጫና ይጨምራል። የበረሃው አቀማመጥ በአስከፊ አየር ሁኔታና በተገደበ ሀብት መኖር የዕለት ተዕለት ትግል በማድረግ መከራውን እጅግ ያባብሰዋል። እነዚህ ሁኔታዎች ለጤና ችግሮችና ለበሽታዎች ፈጣን መስፋፋት አስተዋጽኦም ያደርጋሉ። ይህም በእስረኞቹ ላይ የሚደርሰውን ቸልተኝነት የበለጠ ያጎለዋል። አምስተኛ ካውቦይ የሴቶች እርማት ተቋም ዛምቢያ። በዛምቢያ የሚገኘው ካውቦይ የሴቶች ከፍተኛ እርማት ተቋም በከባድ ሁኔታዎችና ስልታዊ ቸልተኝነቶቹ ይታወቃል። እስረኞችን ከከባድ መጨናነቅ ያጋጥማቸዋል አራት ሰዎችን ለመያዝ የተነደፉት ክፍሎች ብዙውን ጊዜ ከ10 እስከ 15 ሴቶች የሚይዙ ሲሆን በመሆናቸው ጠባብና አዋራጅ ሁኔታዎችን ይፈጥራል። የተመጣጠነ የምግብ እጥረት በሰፊው የተስፋፋ ሲሆን እስረኞች በቂ ያልሆነና የተመጣጠነ ምግብ የሌለው ምግብን ይመገባሉ። ብዙዎች ተገቢ የሕክምና እንክብካቤ እጦት ምክንያት ሕክምና የማይደረግላቸው ስር የሰደዱ በሽታዎች ይሰቃያሉ። የተቋሙ ቆሻሻዎች ሁኔታ በበሽታ ስርጭት ያበረታታሉ። ይህም ሌሎች ያልታመሙ እስረኞችን የበለጠ የጤና አደጋ ላይ ይጥላል። በካውቦይ ውስጥ የጠባቂዎች ጭካኔ ሌላው አሳሳቢ ጉዳይ ሲሆን የአካል ጥቃትና የጭካኔ አያያዝ በወይኒ ቤት ሰራተኞቹ የተለመደ ሲሆን ይህም የፍርሃትና የጭቆና ድብደባን ይፈጥራል። መከራውን የሚያባብሰው ደግሞ እስር ቤቱ በአይጦች የተሞላ ሲሆን ይህም እስረኞቹን የኑሮ ጥራት የበለጠ ያባብሰዋል። አራተኛ አኖኒሞያ የሴቶች እስር ቤት ማዳጋስካር። በማዳጋስካር የሚገኘው የአኖኒሞያ የሴቶች እስር ቤት በዓለም ላይ ካሉት በጣም የተጨናነቁና ቆሻሻ እስር ቤቶች አንዱ ሲሆን በከፋ ሁኔታዎችና ቸልተኝነቶቹ ይታወቃል። መጨናነቁ በጣም የከፋ ከመሆኑ የተነሳ እስረኞች እርስ በርሳቸው ተጠጋግተው እንዲተኙ ይገደዳሉ። ብዙውን ጊዜ ቦታ ስለሌላቸው እግራቸውን እርስ በርሳቸው ላይ ያደርጋሉ። ተገቢ ንጽህና አጠባበቅ እጦት የቆሻሻው ኑሮ ሁኔታ በመፍጠር የበሽታዎች ፈጣን መስፋፋት የማበረታታት ሁኔታን ያባብሰዋል። እስር ቤቱ በቂ ያልሆነ የጤና እንክብካቤ የሚሰጥበት በመሆኑ እስረኞች ሕክምና ያልተደረገላቸው በሽታዎችና ስር የሰደዱ በሽታዎች ምክንያት ይሰቃያሉ። የተመጣጠነ የምግብ እጥረት ሌላው ወሳኝ ጉዳይ ሲሆን የሚቀርበው ምግብ በቂ ያልሆነና ጥራት የሌለው በመሆኑ የበሽታ መከላከያ ስርዓትን ያዳክማል፣ እናም ለበሽታ ተጋላጭነት ይጨምራል። እነዚህ አስከፊ ሁኔታዎች በተደጋጋሚ ለሞት የሚዳርጉ በሽታዎችን እንዲከሰቱ ምክንያት ሆኗል። ብዙ እስረኞች በቸልተኝነትና ከመጠን በላይ መጨናነቅ ምክንያት ህይወታቸውም አልፏል። ሶስተኛ ፍሪታውን የሴቶች ማረሚያ ማዕከል ሴራሊዮን። በሴራሊዮን የሚገኘው ፍሪታውን የሴቶች ማረሚያ ማዕከል በወንጀል ፍትህ ስርዓት ውስጥ ደሃ ሴቶች የሚያጋጥሟቸውን ትግሎች የሚያሳይ አስከፊ ምስል ነው። በዚህ እስር ቤት ውስጥ ያሉ ሴቶች ብዙውን ጊዜ ቤተሰቦቻቸውን ለመመገብ ትንሽ ገንዘብ በመበደር ባሉ ጥቃቅን ወንጀሎች ይታሰራሉ። ነገር ግን ገንዘቡን መክፈል ባለመቻላቸው ለወራት ወይንም ለዓመታት በስር ላይ ይቆያሉ። በሴራሊዮን ውስጥ ለሴቶች ከሚገኙ ሁለት ማረሚያ ተቋማቶች አንዱ እንደ መሆኑ መጠን ከፍተኛ መጨናነቅ ይታያል። እስረኞች ውስን መሰረታዊ ፍላጎቶች ባሉበት ጨለማና ቆሻሻ ሁኔታ ውስጥ ይኖራሉ። መጸዳጃ ቤቶች እምብዛም ወይም ጨርሶ የሉም። ሴቶች ሰብዓዊ መብት በጎደለ ሁኔታ ውስጥ ይኖራሉ። በቂ የተመጣጠነ የምግብ እጦት ችግራቸውን የበለጠ ያባብሰዋል። ብዙዎች የተመጣጠነ ምግብ እጥረትና ለበሽታ ተጋላጭ ይሆናሉ። ሁለተኛ ቡሊ የሴቶች ማቆያ ማዕከል በማሊ። በማሊ ውስጥ ብቸኛው የሴቶች እስር ቤት ሲሆን ቡሊ የሴቶች መቆያ ማዕከል ሀገሪቱ ለተወሰኑ ወንጀሎች ያላትን ከባድ አቋም ያሳያል። ከእስረኞቹ ውስጥ ከፍተኛ ቁጥር ያላቸው ማለትም ከ80 በመቶ በላይ የሚሆኑት በማሊ ሕግ በጥብቅ የተከለከለውን ከጽንስ ማስወረድ ጋር በተያያዙ ወንጀሎች በስር ላይ ይገኛሉ። አሳዛኙ ነገር ደግሞ ብዙ እስረኞች ምንም አይነት ወንጀል ሳይፈጽሙ ከልጆቻቸው ጋር አብረው ይታሰራሉ። እነዚህ ልጆች እንደ እናቶቻቸው ተመሳሳይ አስከፊ ሁኔታዎችንም ይቋቋማሉ። ተገቢ ምግብና መሰረታዊ ፍላጎቶች ውስን ናቸው። በቡሊ ውስጥ የተመጣጠነ ምግብ እጥረት በሰፊው የተስፋፋ ሲሆን በቂ ያልሆነ የምግብ አቅርቦት ብዙ ሴቶችና ህፃናትን በከፍተኛ ሁኔታ የተመጣጠነ የምግብ እጥረት እንዲሰቃዩ ያደርጋል። የንጽህና አጠባበቅ እጦት መከራቸውን የበለጠ ያባብሰዋል። እስረኞች ባልዲዎችን እንደ መጸዳጃ ቤት እንዲጠቀሙ ስለሚገደዱ ቆሻሻ የኑሮ ሁኔታን ይፈጥራል። ይህም ለበሽታዎች መስፋፋት ምክንያት ይሆናል። አንደኛ ጁባ ማዕከላዊ የሴቶች እስር ቤት በደቡብ ሱዳን። በደቡብ ሱዳን ዋና ከተማ የሚገኘው ጁባ ማዕከላዊ የሴቶች እስር ቤት ሀገሪቱ የወንጀል ስርዓት ውስጥ ሴቶች የሚያጋጥሟቸውን ተግዳሮቶች የሚያሳይ ምልክት ነው። በመጀመሪያ 500 እስረኞችን ለማስተናገድ የተገነባው ይህ እስር ቤት ዛሬ ላይ ከ2000 በላይ ለሚሆኑ ሴቶች ታራሚዎችን ይዟል። ይህም ከፍተኛ መጨናነቅን ይፈጥራል። ለአስር ሰዎች የተነደፉ ክፍሎች አሁን ላይ ከሰባ ሴቶች በላይ የሚይዙ ሲሆን የተመጣጠነ የምግብ እጥረት፣ ንጽህና ልክ ከዚህ ቀደም እንዳየናቸው የተለያዩ እስር ቤቶች ተመሳሳይ ሁኔታ ነው። ውድ የሀበናብ ክሮኒክልስ ቤተሰቦች እነዚህን ያየናቸውን አስር የአፍሪካ አሰቃቂ እስር ቤቶች ከእኛ ከሀገራችን ከኢትዮጵያ እስር ቤቶች አነጻጽሯቸው፣ እንዲሁም ስለ እነዚህ እስር ቤቶች ያላችሁን አስተያየት እና ስለ ፕሮግራማችን ያላችሁን አስተያየት በኮመንት ሴክሽን ላይ ያኑሩልን። እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ቻናሉን ሰብስክራይብ ማድረጋችሁን እንዲሁም ቪዲዮውን ላይክ ማድረጋችሁን እርግጠኛ ሆናችሁ ለወዳጅ ዘመዶቻችሁ እንድታጋሩልን በትንት እንዳን ጠይቃለን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ አስተማሪና የታዋቂ ሰዎች ግለ ታሪክ እንዲሁም የተለያዩ ሀገራትን ባህል ወግ፣ የጎሳዎችን ታሪክ አኗኗር እየዳሰሰ ወደ እናንተ የሚያቀርበው ቻናላችን ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ